ሰላም ጤና ይስጥልኝ። እንዴት አላችሁ? የምክርቲዩ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። እንግዲህ ዛሬም ተመልሼ በነሄሉና የአብ ጉዳይ ላይ ለመናገር ነው የመጣሁት። ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። እንግዲህ ሄሉ አሁን ማረፊያዋ ነው፣ አሁን ማብቂያዋ ነው፣ አሁን ድጋሚ አታዝንም ብለን ማለት በመካከላቸው የነበረው በያቡና በሷ መካከል ያለው ቅሬታ በወላጆቻቸው ምክንያት ተፈቶ እኛም እነሱም ደስተኛ ሆነን ባለንበት ወቅትና ሰዓት እንደዚህ አይነት ነገር ደግሞ ተፈጥሯል። ማለት ያቡ ከአየው ነገር የተነሳ ሄሉን ድጋሚ እንደማይፈልጋት አይነት ነገር ሲናገር ሰምተነዋል። በእውነት እንደዛ ሆኖ ይቀጥላል ብዬ ለማለት ትንሽ ይቸግረኛል። ሁላችንም የተመለከትነው ነገር ነው። እንግዲህ በዚህ መልኩ የአቡ ሄሉ ላይ ጨክኖ ከቀረበ እውነት በጣም ነው ማዝ ነው። ምናልባት ምናልባት ያቺን በፊቱን ፍቅረኛውን ወደ እሱ ያመጣበት ምክንያት እሷ ከልዑል ጋር እንደዛ ሆና ስላያት ባያት ሰዓት የተሰማውን ስሜት ልዑል ማናት ሄሉም እንዲሰማት ብሎ ነው የሚመስለኝ የሚመስለኝ ማለት ነው። እንደዛ ዋጋ ከፍሎ ብዙ መስዋዕትነትን ከፍሏል ማለት በተጣላችው በተጣሉ ጊዜ እናልፈልግም ብላ ባለች ጊዜ እሷን የራሱ ለማድረግ ወደ ቤተሰቦች ጋ በመሄድ ብዙ ነገሮችን አድርጓል፣ እና ያንን ሁሉ ሲያደርግ ልጁ ስለሚወዳት ስለሚያፈቅራት ነው። አንዳንድ ጊዜ ኮመንት ላይ ገብቼ ሳይ ድሮም አይወዳትም ምናምን የሚል ነገር አለው። አይደለም፣ ባይወዳት ኖሮ ይህንን ሁሉ መስዋዕትነት ለሷ አይከፍልም። ኢብን የዛለት እንኳን እኮ ቀለበት መልሶ ሊያደርግላት እንዴት አድርጎ ኬክ ውስጥ ከቶ ይዞ እየመጣ እያለ ልዑልና እሷብ እንደዛ አይነት ሁኔታ ውስጥ አገኛቸው ማለት ነው። ይሄ ከባድ ነው፣ ለማንም ድንጋጤ ነው፣ ለማንም ትልቅ ሀዘን። እሱ የእሷን ደስታ ፈልጎ የእሷን ደስታ ለማየት ብሎ ሲናገርም ሰምተነዋልና ይህንን ነገር ሊያደርግላት ሄደ፣ ግን እሷን በዛ ሁኔታ ነው ያያት። እንግዲህ ምን አደረጉ፣ ምን ሲያወሩ፣ ምን ሲያደርጉ እንደነበረ አናቅም። እግዚአብሔርና እነሱ ናቸው ሲሆኑ የነበረውን ነገር የሚያውቁት። ግን አንድ ነገር ይገባኛል እኔ ምናልባት ሄሉ ይህን ነገር አስባ ላታደርግ ትችላለች። ልዑል ግን ሆን ብሎ አስቦ አቅዶና አልሞ ያደረገው ነገር ነው የሚመስለኝ። የአብን ማለት ምንድን ነው የሆነ መበቀል የሚፈልገው ነገር አለ ወይም ደግሞ እነዚህ ልጆች በአንድነት እንዳይሆኑ በትዳር እንዳይጣመሩ የሚፈልግበት ሁኔታ ምን እንደሆነ አይገባኝም። ከዛን ቀን በኋላ ልዑልና የአብ ተገናኝተው በሚነጋገሩበት እንስ የእሱ በዛ ቦታ ላይ መገኘት ምንድን ነው ለምንድን ነው ለምንድን ነው እንደ ጥላ ልጅቷን የሚከታተላት ለምንድን ነው ከዚህ ሰው ጋር እንዳትሆን እና እንዳትኖር እሱ የፈለገበት ምክንያት ምንድን ነው ምንድን ነው ውስጡ ያለው አላማው ምንድን ነው? ከዚች ልጅ ጋር ያለው ነገር ምንድን ነው? ውስጡ ያለውን ነገር ተናግሮ ወይም መገላገል ነው እንደዛ? ማን ነው እንዳልክ እንዳልክ ውስጡ ያለውን ነገር በወቅቱ ፍና አድርጎ ይዞ ብዙ ሁኔታዎችን ሲሆኑ ሲያደርጉ ሲነጋገሩ ነበር። አሁን ግን ያው እንደምናየው እንግዲህ ወርቄ ብርቄ ምኔ እያለ እንዳለ እየሰማን ነው እያየናን ያለ ነው እና ይሄም ልጅ ለምንድን ነው ከሄሉ ህይወት ውስጥ መውጣት ያልፈለገው ለምንድን ነው ውስጡ ያለው ነገር ምንድን ነው? ይቺን ልጅ ይፈልጋታል ወይ? ከፈልጋትስ ነገሩን ነገሩን ውስጡ ያለውን ነገር ተናግሮ ከእሷ በኩል የሚመጣውን ምላሽ ለምን አይሰማም? ለምንድን ነው የሄደችበት እየተከተለ እየሄደ ደስታዋን የሚያጨነግፍባት የሚያበላሽባት? ለምንድን ነው እሷስ ደግሞ ልዑልን ከእንደዚህ አይነት ሁኔታዋ ውስጥ ለማውጣት ያልጨከነችበት ያልደፈረችበት ምክንያቱ ምንድን ነው? ልዑል ጀስት ጓደኛዋ ከሆነ በጓደኛ አቀራረብ ሊቀርባትና ሊሆናት ይገባል። ግን የሚታየው ነገር ከዛ ያለፈ ነው፣ እሱ ጋር የምንመለከተው ነገር ማለት ነው። እና እኔ ከህይወቷ ውስጥ በእንደዚህ አይነት ሁኔታ እየተከታተለ ነገሯን ባያጨልም ባያበላሽ መልካም ነኝ፣ መልካም ነው ባይነኝ ግን ያቡ በዛ ልክ ጨክኖ ይሄዳል የሚለው እምነቱ የለኝም፣ እምነቱ የለኝም። እንደዛም እንዲሆን አልፈልግም። እኔ ድጋሚ ችልጅ ደግሞ እንደዚህ ተጎድታ ማየቱ ለብዙዎቻችን ብዙ ሀዘን ሊሆን እንደሚችል ገምታለሁ። ያችንም የበፊት ፍቅረኛውን ጠርቶ ሲያመጣት ከእሷ ጋር ለመቀጠል ብሎ ነው የሚል እምነቱ የለኝም። ለምንድን ነው በእርግጠኝነት ይህችን ልጅ የተዋት ከሄሉ ጋር ከመገናኘታቸው በፊት ወይም ደግሞ ከሄሉ ጋር በእንደዚህ አይነት ሁኔታ ውስጥ ከመግባታቸው በፊት እንደሆነ ነው የምገምተው እና ዛሬ ልክ ከሄሉ ጋር ሄሉን በእንደዚህ አይነት ሁኔታ ሲያገኛት እና በእሷ ልቡ ሲያዝን ኢሚዲየት አክሽን ወስዶ ያችን ማስጠራቱ በቃ ስሜ ስሜቱ እንዲገባት ስሜቱ እንዲገባት ሄሉ ስሜቱ ክብደቱ፣ ህመሙ፣ እሱ የታመመውን ህመም የተሰማውን ስሜት እንዲሰማት ብሎ ነው እንጂ በዚህ ልክ ጨክኖባት ይሄዳል ብዬ በእውነት አልደመድምም። ለምን እናቷን ለማግኘት ወላጆቿን ለማግኘት እሷን ወደ ደስታዋና ወደ አንድነታቸው ለመመለስ ብዙ መንገዶችን ሄዶ ነው እዚህ ቦታ ላይ የደረሱት እና በአንድ ጊዜ እንደዚህ አይነቱን ሁኔታ አቋርጦ ይወጣል ብሎ የሚለው እምነት የለኝም። ማለት እሷም ይቅርታ አድርጋለታለች እኳ አደል እንዲህ ስለዚህ እሷ እንደምትለው ልጅቷን ያገኘ ከልጅቷ ጋር ከቀድሞ ፍቅረኛው ጋር ሆኖ ያገኘችበት ቦታ ጥሩ ቦታ እንዳልሆነና ሊያስጠረጥረው የሚችል ቦታ እንደሆነ በዛ ምክንያትም እንደገና ደግሞ ልዑልም ከሚገፋ ትግፊትም የተነሳ እዛ ጥሩ ያልሆነ ውሳኔ ላይ ደርሳ ነበረ። ግን እሱ ከሄደው የአብ ከሄደው ሂደት ለይቅርታና እንደገና ነገራቸውን ወደ አንድ ለማምጣት ከከፈለ ዋጋ የተነሳ እግዚአብሔር ይመስገን ነገሮቻቸው ተስተካክለው ወደ አንድነት መጥተዋል። አሁን ደግሞ በተራዋ ደሞ እሷ ከልዑል ጋር እንደዛ ሆነ አይቷል። ልቡ ተሰብሯል፣ አዝኗል። ይህንን ውሳኔ እሱም እንደ ሷ በቃኝ ቢል ምናልባት እውነት ሊኖረው ይችላል። ግን ሄሉ በትዕግስት በማስተዋል ሆና እንደገና ይሄ ነገር ፈር እንዲይዝ እና ከእሱ ጋር ያላትን ህብረትና አንድነት እንደገና ለማጠናከር እና ለመቀጠል እሷም ዋጋ መክፈል አለባት። ከዚህ ልዑል ከሚባለው ሰው ጋር ግን ሙሉ ለሙሉ መራቅ አለባት። እሱ ሆም ብሎ ከእሷ ጋር እየተከታተለ እየወጣ ነገሯ እንዲበላሽ የሚፈልግበት ምክንያት ምን እንደሆነ አልገባኝም። ምናልባት የአብን የመበቀል ሀሳብ ካለው እሱን በግሉ ፐርሰናሊ ማድረግ ይችላል። ግን ይህንን ተገን እያደረገ ልጅቷ ደስታዋን እንዳታጣጥምና በደስታዋ እንዳትኖር ሆን ብሎ እየገባ ልክ ደስ አይልም፣ ብቻ ደስ አይልም። እሱ ራሱ አስቦ ና አልመው ከእንደዚህ አይነት ነገሯ ውስጥ ከሄሉ ውስጥ ቢወጣላት ልጅቷ መንገዷን ብትሄድበት፣ እንቅፋት ባይሆንባት፣ መሰናክል ባይሆንባት፣ ሀዘን ባይሆንባት፣ እካዜ እና እንባ ለቅሶ ባይሆንባት። እሷ በንግግር እኮ ከያቡ ጋር ችግሯ መፍታት ትችላለች። እዛ ቦታ ላይ ተገኝቶ ራሱ እሷን አስነስቶ እንዲህ ትሆናለህ አታገኛትም ትበዛ ባለታ አያገባውም እኮ እሱን አይመለከተውም፣ ሲጀመር አይመለከተውም። ይሄ የሁለቱ ጉዳይ ነው። በቃ የሁለቱን ጉዳይ ለሁለቱ ሁለት ነው መተው ያለበት። ጠገብቶ ለምንድን ነው የሚያንቦጫርቃቸው? ለምንድን ነው እንደዚህ አይነት ነገር ውስጥ እንዲገቡ የሚያደርጋቸው? ጥሩ አይደለም ጥሩ አይደለም ነገር እሱም ምን እንደሚገጥመው አያውቅም። ስለዚህ ምናልባት አውቆ ሆን ብሎ አሊያም ሳቅ የሚያደርገው ነገር ሊሆን ይችላል። መካሪ ካለው ግን ቢመከር ጥሩ ነው። ከልጅቷ ጋር ቢርቅ እንደ ጥላ እየተከታተለ ነገሯ እንዲበላሽ ባያደርግባት ያው ግን ማለት ክብደቱ ህመሙ፣ ስብራቱ፣ ሐዘኑ እንዳለ ሆኖ አሁንም እንደገና ለይቅርታና ለምሕረት እጅህን ብትዘረጋላት ለሄሉ ጥሩ ነው። ማለት ያው በመካከላችሁ ያለው የእንትናችሁን ጥልቀት ተመልክተናል ና። በእንደዚህ አይነት ሁኔታ እንደዚህ አይነቱን ውሳኔ ወስነ እንደገና ወደ ኋላ ለመመለስ ባትሞክር ጥሩ ነው። አንድ ገብታችሁበታል በሰዎች ዘንድ እንግዲህ በብዙሀን ተመልካቾቻችሁ ዘንድ የእናንተ ነገር ታውቋል። እንደገና ይህንን አፈራርሶ መመለሱ በራሱ ብዙ ስሜት የሚጎዳ ነገር ሊሆን ስለሚችል በተቻለ መጠን እንደገና በብስለት እንደገና በትዕግስት ታጋሽነትን አይተሃል፣ ብስለት አይተናል፣ ብስለትህን አይተናል። ለእንደዚህ ይህም ነገር ደግሞ እየከፈልክ ያለውን ዋጋ ተመልክተናል ና ይህኛውን ነገር ቀጣይነት እንዲኖረው ብታደርግ ና እንደገና እድልን ብትሰጣት ከሄሉ ጋር መቀጠል የምትችልበት ሁኔታ ቢፈጠር ጥሩ ነው። ልዑል የሚባለው የሄሉ ጓደኛ ግን በእንደዚህ አይነት ጉዳዮች ውስጥ እየገባህ ለልጅቷ ሀዘን አትሆንባት፣ እባክህ እባክህ። ይሄ ህይወት ይሄ ኑሮ የእሷና ከእሷ ጋር አብሮ የሚኖር ሰው ህይወትና ኑሮ እንጂ ያንተ ህይወትና ኑሮ ስላልሆነ በዚህ መልኩ የምታደርገውን ነገር ሁሉ የምትገባውን ጣልቃ ገብነት ሁሉ ብታቀው ጥሩ ነው።